ብርቱካን ይባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድን ነው የተደረገው አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ እየኖርኩ እያለ ስምንት ዓመት ሲሞ ላይ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላችኋለሁ እሷ ማለት ነው አያቴ፣ አሉ በስምንት ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው ያንድ ሴትና ያንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጥብ የልጆቹን ማለት ነው ካልሲ አጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሰትየዋ ኢቨን፣ በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል። አውደ አመት ምናምን ሲመጣ እኔ ደግሞ ሴትዮ ከምትለብሰው ልብስ ትቀድና ጣጣጣፋ ተነጥየ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ የተሰፋው ነበር። እሱን ለብሼ እሄዳለሁ። ጫማም ተወው። ወርቁ እየወደቀውን ልጆች ተጠቅሞ የጨረሱትን እሱን ስጎትት ምን ስል የበዓልም እንደዛው እየተማርኩኝ እያለ የሆነ የደረጃ ተሸላሚ ሆንኩ። እስከ ስምንት ደረ እስከ ስምንተኛ ክፍል በኋላ የሆነ ስራ ምቤት ልብስ የሆነ እየተጎረመስኩ እየጎረመስኩ ሲመጣ ስራው እያያዘኝ ትምህርቱም እየያዘኝ እየከበደ ሲመጣ ስራዬን ለእንዴት ሙሉ ስሳር አንተደላለሁ አልተኛም ነበር ያረሳት ነበር። ከዚያ ዩኒቨርስቲ እንታ አስራ ሁለተኛ ክፍል ጨረስኩ። አስራ ሁለትም ያው ሶስት መቶ ዘጠና ሁለት አመጣው ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱ አበረታታት ጀመሩ። አይዞች ኢቪን ደፍተር፣ እስክብርቶም የሀንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ። ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዚያ መጨረሻ ላይ ልክ አንድ አመት ተማርን። ሁለተኛ አመትም ተማርን። ሁለተኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው? ሶስት ሰዓት ነው ከሌሊቱ ሶስት ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይ በራሪ ነበርኩ እኔ ወደ ውስጥ ስምን መለስ፣ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዚያ አረ ምንድነው በዚህ ውጡ፣ በዚህ ወረዱ፣ እንዲ ጎንበስ በሉ?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 እኔ ምን እዚያው ላይ እየቀየሩን ምንሳት እንደቀየሩ አላየናቸውም። ከዚያ እየሄርን እየሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም፣ ውረዱ። በእግራችን ዱብ ዱብ እያለ ነው የምንሄዳለው። ልክ በእግራችን በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለባሱ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 ንስ እያሉ ነው እንደዚህ የሚወረውሩልን ማለት ነው። አይጠጉንም። ሁሉ ከዚያ እየወረወሩልን እያነሳ እንበላለን። ይሄ ሆድ አይደለም ይርበናል። ምን ጠጣ ውሃ ስነጣ ደግሞ በለበስ ነው ልብስ እየዘፈዘፍ ነው የውን ምንጭ ነገር እናገኛለን። ወራጇ ዝም ብሎ ቆሻሻ የተገደበ ነገር እናገኛለን። እሱን ልብሳችንን እንዘፈዝፍና እንዲ ለመጥላቀም ስለሚቀፍ ልብሳችንን እንዘፈዝፍና ልብሳችን እየጨመቅን ነበር እንደዚህ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 ልብስ ነው አውልቁ። ቆይታዋን ሙሉ ልብሳችን እናውልቀን ነው እንግዲህ፣ እንደንተን ሶስቶቹ አራቶቹ ተሄዱ በኋላ ነው አምስተኛ ላይ ነበር በአምስተኛው ሰዓት ላይ ምንድነው ታኛ ለኝ ታኛው። ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ከዚያ እየተካኩ እየደፈሩ ካደረጉ በኋላ ከደፈሩ በኋላ ምንድነው እንትን እራሴን ሳትኩ እራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንደዚህ ያደርጋ የሆነ እንደ ስድስት አይነት ነገር እንደ ስድስት ስድስት ይሆናል። እንደ ፌሮ እንዲህ እንዲህ ነው ቀጥታ እንደዚህ ሲወጉ የነበረ ማለት ነው። ጥቅ ጥቅ ካደረጉት በኋላ ስዳስ ሰው እራሱ ቁስሉ ይታወቀ የነበረ ዘንዲታኝቸው ወድቄ ራሱ ማለት ነው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 ይህን ማህፀኔ ከተጨቀጨቀ በኋላ ምንም አላስታውስም። የት ትጣል ምን ሆን ግን ምንድነው። በስድስተኛ ቀን ቀና ብዬን ስል ምንም ነገር የለም። ከጎኔም ሬሳ አለ። ከጎኔም ልጅ ተሬ ትላለች። በቃ ከሷ የተሻልኩ ስለሆንኩ የለበስኩትን አረቄን ልብሴ ሙልጭ አርጌ አውርቄ እንትን አሰርኩት። ይሄን ተንትኑ ጋር አጣብቂያ ስሬ እየጎተትኩ ያ ማለት ምንድን ነው እኔ ሙሉ አካል ስላለኝ ነው። ያንስ አድርጌ ነበር እየጎተትኩ እየተላቀስ ሪያል በቃ አርቃንሽን ሆነሽ በጣም ነው የሚያሳዝነው። ቁምጣ ነበረች ቁምጣ አይን ደሞ አያላስ ለብሰኝ አለ ቁስሉ ማለት ነው እንዲህ ክፍቱን አርጊ። ልብሴን ግን ሙሉ ቃኔ ለሷ ለብስኳት። የለብስኳት አንድ ቀሚስ ነበር እና በቁምጣ ቁምጣ ከስር ለብሼ ነበር። የለብስኳት ልብስ በቁምጣ የመከለ ማሰር አልቻልኩም። አውልቄ ሁሉ ሞክሬያለሁ። ሙሉ ደም ማለት ነው። ከዚያ በሷ አሰርኩና የውጥቱ ይውጥት ኩሰል ነገሩ ይመጣሉ

ዜርጉኛ እጉኛ እርጉኛ አላቃዋል ምኑን ልጠይቃቸው። በቃ ውስጥ የተጨነቀሉ መጨረሻ ላይ ጫካውን ሱ ጨርስ ከተማ አገኙ። ከዚ አባቴ የን የምል የንበድስቲ ተማሪ ነበርኩኝ እና አጋጣሚ ልብስ ሌባ ነው የሚላ ልክ አንድ ዝም ብሎ ጥቁር በጥቁር አይነት ነገር ነው። እሷን አለበሰኝና በቃ ሌ ንዲጅሽ ብሎ ዩኒቨርሲቲ ዙ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት። ከዚህ ቀጥታ ዳይሬክተሩ ቢሮ ስገባ ምንድን ነው ሙሉ ነገሩን አየ ካየ በኋላ ሕክምና ውስጥ እንድገባ ማኅፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። አሳሸገኝ እያለ እያለ በቃ ሳላችሁኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩኝ። እንደ ኢንፌክሽንን ፈጥሯል መሰለ፣ ያው ብዙ ቀንም ስለቆየው፣ ስድስት ቀን ማለት ቀላል አይደለም። ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ ልብም የልብም ኬዝ እንዳለብኝ የታወቀም እዚያ ነው። ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ፣ አዲስ አበባ ማለት ነው። ከዚ አዲስ አበባ ሲጠሉኝ ምንድን ነው ወደ የት ሊሄድ? በቃ ህይወት ምስቅልቅል እንዳለብኝ እብዶንኩኝ አበርኩኝ። ከጊዮርጊስ ወደ ማርያም ሄርኩኝ፣ የማርያም ቀን ነው ልሄድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ እየተከተልኩ እዚያ ስል ቅድስት ማርያም ይላል። እዚያ ቁጭ ብዬ እየለመንኩኝ ታገኘኛለች እና ብር ተሰጠኛ ለ50 50 ብር ተሰጠች ይባላ። ምን ፈልገሽ ነው ምናምን አይዞሽ ምናምን አለችኝ። እኔ ኮሌጅ ተማሪ ነኝ እና በዚህ ነው በዚህ ረብሻ ምክንያት ነው እንደዚህ ተፈጠረው። እንዴት ላርግ፣ የት ልሄድ ብለሽ አልኳል። የት ልሄድ ብለሽ ስላል አይ እንደዚህ ማ ከሆነ ከኒል እንትን ጤና ጣቢያ እንውሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ፣ ስሽ አደረጉ፣ ተወለደ። ከተወለደ በኋላ በጣም እራበኝ። በቃ ምኑ ላያጥበው መጠው ሳጣ ሲርበኝ ማዘር ትሬዛ ጋር መጣውኝ ምን ላድርግ አልኳት። በቃ ጨለመብኝ፣ እባክሽ አስገብኝ ስላት ከጎንሽ አለን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 ይ እነዚህን ነው መድኃኒት እየወሰድኩ ያለ፣ በቃ እነዚህ የሚዋጥ መድኃኒት አለኝ መርፌ አለኝ፣ ይህን ነገር ነው እየወሰድኩ ያለሁት። እና ይህን መድኃኒት ስወስድ ደግሞ ለእኔ የሆነ ማለት ምግብ ያስፈልገኛል። ምበላው ምጠጣው የለም። መታየት ነው ደረ ሸሮ ነው። አሁን ቅድም ደሞ ሳዘጋጅ ነበረ። ኮቾሮ እዚህ አለኝ ዘዝፌ ነው

ሌላውን ግን እየለመንኩ ነው ውጭ ላይ ማለት ነው። የሆነ ነገር ሆነ የልጃውን ወደ ሶስት ወር አለ ሰው እንድንኮታጠበ ማለት ነው። መታጠቢያ ሰት የለም። ብቻ አቃላት የለኝና በ የድረሱ ልኝ የምለው አንድ ወደ ፍትስ። ምን አይነት ህይወት ነው የሚኖረው? ምንድ ነው ማደርገው? ነት ለምናገር በጣም የራበኝ ነው በቃ ራበኝ።